ይሄ የትምህርት መዋቅር የትምህርት አርበኛ ነው ብሎ መውሰድ ይቻላል። አርበኝነት እንደየዘመኑ የተለያየ ትርጉም ስላለው በዚህ ወቅት ያለን ሰዎች ያገኘነው ድል ያገኘነው ስኬት ስልኬት በመስዋዕትነት ያገኘነው ስኬት ነው ያገኘነው ድል ነው። ስለዚህ የትምህርት አርበኞች ነን ብለን ብናነሳ ነውር አይደለም ማለት ነው። በብዙ ፈተናዎች ውስጥ ሆነን ያገኘ ነው ስለሆነ፣ እናም የተገኘው ውጤት በጣም ትልቅ ውጤት ነው፣ ትልቅ ድል ነው፣ በአርበኝነት ያገኛችሁት ውጤት ነው። አርበኝነት መተኮስ ብቻ በመተኮስ ድል ማግኘት ብቻ አይደለም። የሀሳብ የበላይነትን በመውሰድ በትምህርት ላይ የተለየ አመለካከት ያላቸው ወንድሞቻችንን ትክክል አለላችሁም፣ ትምህርት ነጻ ነው ብሎ በማሳመን የተገኘ ድል ነውና ይሄን ድንቅ ቀለል አድርገን የምናየው ጉዳይ አይደለም። እንደ ትምህርት ቢሮ በመደበኛው ወቅት ልንሽራቸው የማይገቡ ስታንዳርዶችን ልንሽራቸው የማይገቡ አቅጣጫዎችን ሽረን አሁን ያለንበት ደረጃ ላይ የደረስ ነው። ለምሳሌ የትምህርት ካላንደር መቼም ቢሆን መሻር አልነበረበትም። ግን የፈተና ጊዜ ስለሆነ የትምህርት ካላንደርን ለማሻሻል ተገደናል። ይሄ ለዛሬ መልካም ውጤት አግኝተንበት ሊሆን ይችላል። ለነገ ፈተና እንዳለው እናውቃለን አይደለም። ሶስት ጊዜ ምዝገባ አውጀን እስከ ጥቅምት 15 የፈተና የትምህርት ጊዜ የምዝገባ ጊዜ ስናራዝ ለሚቀጥለው ዓመት ምዝገባ ምን ያህል ሳይድ ኢፌክት እንዳለው ይታወቃል። ስለዚህ ነገ ማህበረሰቡ አይ ነገ ሁለተኛ ዙር ምዝገባ ይላሉ ሚል አመለካከት ሊያመጣ እንደሚችል እናስባለን። ግን ከዛ በላይ ተሻግረን አሁን ያለውን ጊዜ ማለፍን ስላለብን ነው። ካላንደር ማሻሻል የተገደደ ነው። ፈተና በሁለት ዙር እየሰጠን ነው። ፈተና ስታንዳርድ አለው። ከዛ ስታንዳርድ ወተን፣ ከዛ አቅጣጫ ወተን ነው በሁለት ዙር እየሰጠን ያለ ነው። ነገ ሊፈጥረው የሚችለው የአመለካከት መዛባት እናውቃለን። ልጆቻችን ቀስ ብለው የሚመዘገቡ ሁለተኛ ዙር ይደርሳሉ የሚል አመለካከት ይኖራል። ኢቨን፣ በባለፈው አመት ትናንት በሪፖርቱ ሳቀርብ እንዳያችሁት ከታተመ በኋላ ፈተና ከተዘጋጀ በኋላ ከወረደ በኋላ ለሁለተኛው ዙር ይፈተኑ የሚል አመለካከቱ ሰፊ ነበር። ስለዚህ ከቀጣ አኳያ ችግር ቢኖረው ግን ለዚህ ፈተና ወቅት ለልጆቻችን ሲባል የማይታለፍ ነገር የለም ይህን ማለፍ አለብን ተብሎ እንደ ተቋም የተወሰደ እንደሆነ ማሰብ ተገቢ ነው። በጥቅል እንደ ተቋምም በተቋሙ ስር ያላችሁ ባለሙያዎች እና የትምህርት አመራሮችም የከፈላችሁት ዋጋ እንደቀላል የሚወሰድ እንዳልሆነ ማየት ተገቢ ነው። የተካሄዱ የንቅናቄ መድረኮች ተጨባጭ የሆኑ ውጤቶችን ማስመዝገብ መጀመራቸውን አይተናል። ተጨባጭ ውጤት በምን ብሶታችንን ማጋራት ችለናል። ከዚህ በፊት ያላዳመጠን ሰው ያልሰማን ሰው እንዲያዳምጠን አድርገናል። ታች ድረስ ትምህርት መቋረጡ ምን አይነት ፈተና እንዳለው ለህዝቡ አስረድተናል። ይሄ ተጨባጭ ውጤት ተደርጎ የሚወሰድ ነው። ቁጭት ተፈጥሯል። በስፋት ስታነሱት ነበር። ወላጆች በየትኛውም ቦታ ስንከታተል ልጆቻችን እቤት መዋላቸው ዋጋ እያስከፈለን ነው የሚል ቁጭት ተፈጥሯል፣ በትምህርት መዋቅሩም ከትምህርት መዋቅሩ ውጭም። ይሄ በመድረኮቻችን የተገኘ ስኬት ነው ተብሎ የሚወሰድ ነው። በርካታ ደጋፊዎችን ማግኘት ተችሏል። በቃ በሌላው ነገር እንለያይ፣ ትምህርት ላይ ግን ልንለያይ አይገባም የሚል አቋም የተያዘባቸው አካባቢዎች አሉ። የመምሪያ ኃላፊዎች እና የትምህርት ጽፈት ቤት ኃላፊዎች ሲያነሱ እንደነበረው በርካታ ትምህርት ቤቶችን ማስከፈት ችለናል። ይሄ ሁሉ መድረኮቻችንን እስከ ታች ድረስ በመምራትና ተጨባጭ ውጤት ማምጣት መጀመራችን ማሳያ ናቸው እና ይሄን በጥንካሬ ወስዳለሁ። ሁለተኛው በጥንካሬ የሚወስደው ተማሪዎችን ለማብቃት እየተከናወኑ ያለ ተግባራት ከሌሎቹ አካባቢዎች ሲታይ የተቀዛቀዘ ቢሆንም ግን ካለበት ነባራዊ ሁኔታ አኳያ ወስዶ አበረታች ነው ብሎ መውሰድ ይቻላል። ምርጥ ምርጥ ስራዎችን ሰርታችኋል። በተለይ የማበረታቻ ሽልማት የሄዳችሁበት መንገድ አስተማሪ ነው። አዊ ላይፍ በስፋት እያነሳችሁ ነበር፣ ደብረ ታቦር ከተማ በስፋት እያነሳችሁ ነበር። ሌሎችም አካባቢ የአዊ የአንድ ትምህርት ቤት ተሞክሮ የችቦ ልክክል ሰዎች ኃላፊነት እንዲወስዱ ከማድረግ አኳያ ያለው ስሜት ቀላል አይደለም። ይህም በጥንካሬ የምንወስደው ነው። ተማሪዎችን ልኝቶ ለማብቃት እየተደረገ ያለ ጥረት እኛም አቅጣጫችን በነገራችን ላይ ነጋል የማጠናከሪያ ትምህርት በጀም ላይ ይሰጥ የሚል አቋም የለንም። የማጠናከሪያ ትምህርት የልጆችን አቀባበልና የልጆችን ፍላጎት መሰረት ያደረገ ይሁን ነው። ይሄን ደግሞ እያደረጉ ያሉ ከተማ አስተዳደሮች እንዳሉ ማየት ይችለናል። በጥንካሬ ምን ወስደው ነው የስነ ልቦና ስልጠና፣ ባህር ዳር ከተማ በጣም በስፋት የሄደበት ነው። ትልቅ ስራ የተሰራበት ነው። ባለፈው ዓመትም ጀምረውት ነበር። በዚህ አመት ደግሞ በስፋት አስቀጥሎታል። ደብረ ታቦር በጣም በስፋት የተሄደበት ነው። አዊ ብሔረሰብ ዞን በጣም በስፋት የሄዳችሁበት ነው። አንዳንዶቹም እንደ ዞን ባይሆንም በትምህርት ቤት ደረጃ እየተሰሩ ያሉ ስራዎች አበረታቶች ናቸው እና በመልካም መንገድ የሚወሰድ ነው። ከቤተ ሙከራ ጋር የተያዙ ጉዳዮችን የሰራችሁበት መንገድና አጠቃላይ የተማሪ መብቃትን ለማሻሻል የተማሪዎች ውጤትን ለማሻሻል እየተደረጉ ያሉ ጥረቶች በጥንካሬ የምንወስዳቸው ናቸው። ሶስተኛው በጥንካሬ የማየው ትምህርትን ለማስቀጠል ለየት ያሉ ዘዴዎችን በመከተል ረገ ይሄዳችሁበት ነው። አንዳንዶቹ አካባቢዎች የአስራ ሁለተኛ ክፍል ተማሪዎችን ወደ ማዕከል አመጥተዋል። በቃ ትምህርት ቤታቸው አልቻሉ፣ ግን ደከመን ብለው አልተውም ወደ ማዕከል አንተው እያስተማሩ ነው። አንዳንዶቹ ሃይ ስኩሉ አልችል ሲሉ ከአንደኛና መካከለኛ ድረስ ትምህርት ቤት ጋር ደርበው እያስተማሩ ነው። በጣም ፈታኝ እንደሆነ ይገባኛል፣ ግን ደግሞ ለልጆቻቸው ሲሉ የከፈሉት መስዋዕትነት ነው፣ በጥንካሬ የምንወስደው ነው። አንዳንድ ትምህርት ቤቶች ጧት ትምህርት ቤት ላይ አስተምረው ከሰዓት ላይብረሪ ሌላ ቦታ እንዲጠቀሙ እያደረጉ ነው። ይሄ ያለውን ፈተና ለመቋቋም የተደረገ ጥረት ነውና፣ በጥንካሬ የምናየው ስለሆነ በራስ አቅም ችግርን ለመፍታት ያደረጋችሁን ጥረት አስተማሪ ነው፣ ሊጠነክር ይገባል። አራተኛው በልካም ጎን ያየሁት የመምህራን ተነሳሽነት ከቦታ ቦታ የተለያየ ቢሆንም እድገት ግን አሳይቷል። ከዚህ በፊት በስፋት ምንገመግመው ከመምህሩ ተነሳሽነት ጋር የተያዘ ነበር። አሁን በዚህ ወቅት ግን የገመገብ ነው ህይወቱን አሳልፎ ሰጥቶ ልጆችን ላብቃ ላስተምር ቢለው መምህር ቁጥሩ ጨምሯል። ይህም በመልካም ሆኖ የምንወስደው ነው። ከዩኒቨርሲቲዎች ከኮሌጆች ጋር እየተደረገ ያለ ግንኙነት አስተማሪ ነው። በዚህ አጋጣሚ ኮሌጆችን ማመስገን እንፈልጋለሁ። ከኮሌጆች ጋር በጣም ተጣቃችሁ እየሰራችሁ ነው። የተለዩ ዘዴዎችን ተጠቅመው እየሰሩ ነው። እንጅባር አንስተዋል፣ ፍኖተ ሰላም አንስተዋል። በጌ ምድርም እዚህ ስላልተገኘ እንጂ በጣም ብዙ ስራዎችን እየሰራ እንደሆነ አውቃለሁ እና እነዚህን ማየት ጥሩ ነው። በዚህ አጋጣሚ ከዩኒቨርሲቲዎችም ከኮሌጆችም ጋር የምንሰራው እኛ ባለን ቅርርብ ልክም ሆኑን በደንብ መገንዘብ ተገቢ ነው። ደብረ ታቦር ዩኒቨርሲቲ ላይ ያነሳችሁት ከነሱ ብቻ ሳይሆን ከኛ ምን ጎደለ ብሎ መገምገም ጥሩ ነው። ዩኒቨርሲቲው ላይ ደቡብ ጎንደር ዞንን ለመደገፍ በሄድኩበት ወቅት ዩኒቨርሲቲ አመራሮቹን የማግኘት ማግኔት እድል ነበረኝ። ልክ እኛ እንደምናማርረው ሁሉ እነሱም ስሜት አላቸው። ስለዚህ በእነሱ በኩል እኛ ምን እናድርግ፣ ምን እንደጋገፍ ብሎ ራስን መፈተሽ በጣም ተገቢ ነው። ኮሌጆች ከሪፖርት አቀራረብ አኳያ ያነሳችሁትን በተመለከተ ዛሬ እናንተ ጋር መገምገም የተፈለገው በዋነኝነት ከአጠቃላይ ትምህርቱ ጋር በተያያዘ ምን ያህል ቅንጅት አለ፣ ምን ያህል ቁርኝት አለ፣ ምን ያህል ትስስር አለ የሚለው ለመገምገም ነው። ዝርዝር ጉዳዮችን በራሳችሁ ከኮሌጆች ጋር የምትገመግሙት ነው። እዚህ በፊትም እየገመገማችሁ የመጣችሁ ስለሆነ በዛ መንገድ የምታዩት አስተያየት ነው ያለኝ። ያሉ ጉድለቶችን በሚመለከት የማብቃት ስራችን ቅድም እንዳነሳሁት ከሌሎቹ አካባቢ ሲታይ ቀዝቀዝ ያለ ነው። ከትምህርት ቤት ትምህርት ቤት ደግሞ ልዩነት አለው። እነ ዶክተር በደንብ እንድትገመግሙት፣ ባህር ዳር ከተማ በብዙ መንገድ በጣም እየተሻሻለ የመጣ ከተማ አስተዳደር ነው። ይሄንን ወላጆችም ይመሰክራሉ። እኛም ባለሙያዎች ቸክ አድርገዋል። የየዕለት ዕለት ስራችን ስለሆነ ከእናንተ ጋር እንከታተላለን ግን ሁሉም ትምህርት ቤቶች ተመሳሳይ ቆመናላቸው ወይ ብሎ ማየት ተገቢ ይመስለኛል። ደቡብ ጎንደርም በተመሳሳይ፣ አዊም በተመሳሳይ፣ ሌሎችም ዞኖች አንዳንዶቹ ነባራዊ ሁኔታ በጣም ልዩነት ያለባቸው አካባቢዎች አሉ። ግን ተመሳሳይ ሁኔታ ኑሯቸው ተመሳሳይ ሁኔታ ውስጥ ሆኖ አፈጻጸማቸው በጣም የተለየ ያሉ ትምህርት ቤቶች አሉና እሱን ቼክ ማድረግ ይጠይቃል። ምገባ ከባህር ዳር ሌሎቻቸው አካባቢ አልተጀመረም፣ ግን መጀመር የምንችልበት እድሉ አለን። የዚህ አመት አልፎናል። ለሚቀጥለው አመት ዝግጅት እናደርግ። የስነልቦና ግንባታን በተመለከተ በጣም ጥሩ ስራ እየተሰራ ነው። ነገር ግን ትናንት ዶክተር የሰጠችውን ኮሜንት በደንብ እንድትሉ እንፈልጋለን። አንደኛ የሚያቀርቡት ሰነድ ምንድን ነው የሚመስለው የሚለው መገምገም አለበት። በትክክል የልጆቹ ችግር ሊፈታ የሚችል ነው ወይ? የአገልግሎት ተቀባዮቹ ችግር ሊፈታ የሚችል ነው ወይ? ከስርዓተ ትምህርት ጋር እንዴት ይሄዳል? ከህዝቡ ስነልቦና ጋር እንዴት ይታያል? ሰዎቹ ወይም ደግሞ ተቋማቶቹ የተመዘገቡ ናቸው ወይ? ማለትም ኤንጂኦ ከሆነ ኤንጂኦ የሚመዘገብበት መንገድ አለ። ከገንዘብ ቢሮ ጋር አግሪመንት ሊኖረው ይገባል። ከትምህርት መዋቅር ጋርም አግሪመንት ሊኖረው ይገባል። ሁሉም ሰው እየተነሳ እኔ ባለቤት ነኝ። ሁሉም ሰው ባለቤት ቢሆንም ነገር ግን በተለየ መንገድ ደግሞ መታየት የለበትም እና ጥንቃቄ ማድረጉ ተገቢ ነው። እኛም እንደ ትምህርት ቢሮ የምንወስዳቸው ነገሮች እንዳሉ እንወስዳለን እና ትናንት ዶክተር በስፋት እያነሳች ስለነበረ እሱን ጥንቃቄ እንድታደርጉ ለማለት ነው። ያነሳችኋቸውን ጥያቄዎች በሚመለከት መጀመሪያ ያነሳችሁት መጽሐፍ ነው። መጽሐፍ ከእጥረት አንጻር ያነሳችሁትን አንድ እስከ አራት ሰፊ የሆነ ጥረት አለብን። ለሚቀጥለው አመት አንድ ትኩረት አድርገን የምንሰራው እሱን ነው። አምስት እስከ ስምንት አካዳሚክ የሆኑ ሳብጀክቶች አንድ ለአንድ አድርሰናል። የሙያ ሳብጀክቶች ግን ያላደረስነው አሉ። እሱንም ለማሟላት ጥረት እናደርጋለን። ስለዚህ የጥረትን ጉዳይ እንፈታለን ማለት ነው። የህትመትን በተመለከተ ብዙ ጊዜ የተለያየ አይነት ሀሳብ ነው የሚሰጠን። አንዳንዴ ከውጭ የመጡት መጽሐፍት ናቸው የጥራት ጉለት አለባቸው የሚል ይመጣል። አንዳንዴ ደግሞ አገር ውስጥ የታተሙት ናቸው የሚል ይመጣል። ስለዚህ ዞኖች እስከ የተደራጀ መረጃ ሰጥቶ የትኛው ለሚዳ ያለው ጉለት ያን መፍታት ስለምንችል ከህትመት አኳያ ያለው በተደራጀ መንገድ በመምሪያዎች በኩል ሊመጣልን መልካም ነው የሚል እምነት አለን። ከእናንተ አኳያ ግን እንድትሰሯቸው የምንፈልጋቸው ነገሮች አሉ። አንደኛው ስርጭቱን በደንብ አረጋግጡ። አንደኛው ትምህርት ቤት ላይ ሲኬድ ስቶር ላይ ትርፍ አለ። አንደኛው ትምህርት ቤት ላይ ሲኬድ ደግሞ ተማሪዎች አንድ ለአንድ አይደለም፣ አንድ ለሶስትም አልደረሳቸው። ስለዚህ እኛ ክልል ላይ ሆነ ስርጭቱን ከምንሰራ ለዞኖቹ እንስጥ ብለን ለዞኖቹ ነው ስርጭቱን የሰጠ ነው። ስለዚህ ዞኖች ይሄን ቼክ ማድረግ አለባችሁ፣ ወረዳዎች ቼክ ማድረግ አለባችሁ። የሁለተኛ ደረጃ በአብዛኛው ትምህርት አይነት አንድ ላንድ ነው የደረሰው። ግን ደግሞ እዚህ ቤት ሲሰማ አንድ ቦታ ላይ አንድ ላንድ ደርሶኛል ይላል፣ አንድ ቦታ ላይ ደግሞ አያል ደረሰም ይላል። እና ስርጭቱን ከእናንተ ውሰዱ። ሁለተኛ አያያዝ አስተካክሉ። ጧት ያየ ነው የደውል ጎንደር የትምህርት ቤቱ ችግር ላይሆን ይችላል። ግን ይሄ መስ ይሄ መጽሐፍ ከዝግጅት ጀምሮ ከዛ ባሊዴት ተደርጎ ህትመት ገብቶ በጣም ብዙ ሚሊዮን ብር ነው ወጥቶበት የሄደው። ከዛ በላይ ደግሞ መጽሐፍ ለማጓጓዝ የከፈለው ዋጋ ቀላል አይደለም። የጸጥታ መዋቅሩ፣ የትምህርት መዋቅሩ ያን ያክል በችግር ውስጥ የሄደ መጽሐፍ እንደ ተራ ነገር ተወርሮ ማየት ያሳዝናል፣ ማለት መናገር። ስለዚህ መጽሐፍ አያያዝ ላይ ያለውን ነገር በደንብ ማስተካከል ተገቢ ነው። መጽሐፍ አያያዝ ስቶር ላይ ብቻ ሳይሆን ተማሪዎች ላይም የአያያዝ ችግር እንዳለ አይተናል። እሱን ማስተካከል ተገቢ ነው። ሶስተኛው በሱፐርቪዥን ቡድን እኛ አመራሮቹ ባለሙያዎችም ያየ ነው። ተማሪዎች መጽሐፉን አይጠቀሙበትም። ኢቬንት ለውጥ ነው የሚመጡ ስለዚህ የትምህርት አመራሮቹ ባለሙያዎችም ሲቸክ አርጓቸው በአንድ ክፍል ውስጥ ምን ያህል መጽሐፍ የያዘ ተማሪ ያለብራቸው ማድረግ ትችላላችሁ። አንድ ቦታ ላይ ሄደን አንድም ተማሪ መጽሐፍ ያለያዘበት ክፍል አግኝተናል። ስለዚህ ይሄን ያክል ሀብት የወጣበት መጽሐፍ በደንብ ማየት ተገቢ ነው። ከመጽሐፍ አኳያ ሁለተኛው ከስርዓተ ትምህርት አንጻር ያነሳችሁትን በሚመለከት በተለይ ከሰው ኃይል ስምሪቱ ጋር የተያያዘውን በእኛ በኩል መፈታት ያለባቸው ጉዳዮች አሉ። ያልተብራሩ ያልደረሷችሁ ካሉ ግን የወረደውን አቅጣጫ በደንብ መከተል ተገቢ ነው። እነዚህ አስራ አንደኛ ክፍልና አስራ ሁለተኛ ክፍል የታጠፉ የትምህርት አይነት መምህራን ምን ይሆኑ ወርዷል። ከዚህ በፊት አዲስ የተጀመሩ የትምህርት አይነቶች ማን ያስተምራቸው? በመምህራን ልማት በኩል ተከታታይ የሆኑ ደብዳቤዎች ወርደዋል። በዛ መሰረት መፈጸም አስፈላጊ ነው። ከእኛ ማየ አማራጭ ተጠቀሙ ብላቸው ያነሳችሁት በተለይ ከቲቪቲ ጋር ያለውን ጀምረ ነው ግን ያልቋጨ ነው ጉዳይ አለ። እሱን መቋጨት ይጠይቃል። ነደምስ በደንብ ይዘውት አልባ ባለፈው አመት ሲሄዱበት ነበር። በዚህ አመት አጠናቆ መቀጠል ያስፈልገን የመጨረሻው ስልጠና ማሰልጠን ነው። ከስልጠና አኳያ አሁን አዳዲስ የትምህርት አይነቶች የሚሰለጥኑ ኮሌጆች አላነሳችሁም። እየሰለጠኑባቸው ያሉ የትምህርት አይነቶች አሉ። በአዲሱ ስርዓተ ትምህርት ያልጀመርናቸው የትምህርት አይነቶች ደግሞ አሉ። ጊዜ የሚጠይቀው በተለይ ከስራና ተግባር ትምህርት ጋር የተያያዙ ጉዳዮች የቀጣይ የቢሮው ተልእኮ ተደርጎ የሚወሰዱ እንደሆነ እንውሰድ። ማስረጃ ያላመጡ ተማሪዎችን በተመለከተ እዚህ ላይ ማንሳት የምፈልገው ሩሳ መምህራን፣ ሱፐርቫይዘሮች፣ የትምህርት አመራሮች የወሰዳችሁት ኮሚትመንት ሊደነቅ የሚገባው ነው። የልጆቹን ችግር ተረድታችሁ፣ የቤተሰቦቻቸውን ችግር ተረድታችሁ ልጆቹን መቀበል በጣም ትልቅ ነገር ነው። እንዴት እንፍታው የሚለውን ስንመጣ የመጀመሪያው ልጆቹ እንዲያመጡ የምንችለውን ያክል ግፊት እናደርግ። ሂደን ሂደን ያልቻለውን ግን በዝርዝር በትምህርት መምሪያዎች በኩል መረጃው የደረሰንና እኛ እንወስን ለምሳሌ በባለፈው የአስራ ሁለተኛ ክፍል ተማሪዎችን በተመለከተ ደብዳቤ ጽፈናል፣ እንዴት ይፈታ ብለን የሌሎቹ የክፍል ደረጃዎችን አልወሰነ። ስለዚህ በእናንተ በኩል ምን ያህል ተማሪዎች አሉ፣ መረጃ ያላመጡ ሚለው ይምጣና እንደ ትምህርት ቢሮ ቁጭ ብለን ውሳኔ እንወስናለን። በዛ መሰረት እናወርዳለን ማለት ነው። ካርታና የመሬት ማረጋገጫ ደብተርን በተመለከተ ከዚህ በፊት የነበረውን የነበሩ ደብዳቤዎችን እንጠቀም። አዲስ ደብዳቤ አስፈላጊ ከሆነ እኛ መነጋገር እንችላለን፣ ማጻፍ እንችልበት እድሉ አለ። ግን ስራውን በንቅናቄ ብንሰራው ለምሳሌ እኔ ዞን እያለው የተገበርኩትን ነው ማነሳው። ዞን እያለን ስንት ትምህርት ቤቶች፣ የገጠር ትምህርት ቤቶች የመሬት ማረጋገጫ ደብተር የሌላቸው ናቸው የሚለውን ለየን? ስንት የከተማ ትምህርት ቤቶች ካርታ የሌላቸው ትምህርት ቤቶች ናቸው የሚለውን ለየን። ካርታ የሌላቸው ለከተማ ልማት በሰነድ አስረከብን። የመሬት ማረጋገጫ ደብተር የሌላቸው ለመሬት አስተዳደር አስረከብን። ከዛ በኋላ ቴክኒክ ኮሚቴ አደራጅን፣ ግብረ ኃይል አደራጅን፣ ገመገምን ማለት ነው እና በጣም ብዙ ትምህርት ቤቶችን ያን የመሬት ማረጋገጫ ደብተር እንዲኖራቸው፣ ካርታ እንዲኖራቸው ማድረግ ይችላል። አሁንም ይሄን መከተል በጣም ወሳኝ እንደሆነ ነው። ሶስተኛው እዚህ በኋላ ምን ከፍታቸው ትምህርት ቤቶች ካርታ ከሌላቸው የመሬት ማረጋገጫ ደብተር ከሌላቸው አንክፈት። ለምሳሌ በዚህ ዓመት የሚመጡልን ትምህርት ቤቶች የሁለተኛ ደረጃ ትምህርት ቤት ፍቃድ ምን ሰጠው እኛ ነን። ስለዚህ የመጀመሪያ የምናየው የመሬት ማረጋገጫ ደብተር ወይም ደግሞ ካርታ ይሆናል ማለት ነው። ካርታ ካላቀረባቸው ትምህርት ቤቱን አንከፍተው፣ አስገዳጅ የማድረጉን ነገር መወሰድ አለበት። ስታንዳርዱም ያለ ስለሆነ የስፖርት ስፖርት ሜዳ፣ ሌሎች ስታንዳርዶችም ከዛ ጋር የሚያያዙ ስለሆነ በዛ የምናየው ከፈተና ጋር የተያያዙ ሰርቲፊኬትን በተመለከተ ከአቅም በላይ የሆነ ችግር ነው፣ ያዘገየ ነው። ግን የቢሮ ስህተት ነው። ቀጣይ እንደዚህ አይነት ነገሮች አይደገሙ። የምንጠቀመው ተጠቀመው የፕሪንተር ቀለም ከሌሎቹ ቀለሞች የተለየ ነው። ስለዚህ ተደጋጋሚ ጨረታ ወጥቶ መገኘት አልቻለም በወቅቱ በዛ ምክንያት ነው የተዘገየ ዘገየው። በመዘገየቱ በእናንተ ላይ የደረሰውን ጫና እናውቃለን። ቀጣይ ግን አሁን የባለ የሚቀጥለው ገና ካሁኑ ቀለምም እያዘጋጀን ነው። ሌሎቹም ግብዓቶች እያዘጋጀን ስለሆነ ችግሩን የምንፈታው እንደሆነ ነው። እንውሰድ በጀት የምናወርደው በጀት የለንም። ከዚህ በኋላ ወረዳዎች ለዚህ መበጀት አለባቸው። ከዚህ በፊት ለእርማት በጣም ብዙ በጀት ያወጡ ነበር ወረዳዎች። አሁን ለእርማት የሚያወጡት በጀት የለም። ምክንያቱም እርማትን ምን የሚችለው ክልሉ ስለሆነ ማለት ነው። በተቻለ መጠን ግን ቴክኖሎጂው ላይ እየሰለጠኑ የስምንተኛ ክፍልና ስድስተኛ ክፍል ያሉባቸው ትምህርት ቤቶች የቴክኖሎጂ ስልጠና እንዲያገኙ ከዚህ በፊት በዞኖች በኩል ስልጠናው እንዲመቻች በጀት እንድንችል ለማድረግ ጥረት ተደርጓል። የ12ኛ ክፍል የወረዳ ግብር ኃይልና የዞን ግብር ኃይል የሚገመገምበትን በክልል በኩል ፋሲሊቴት ለማድረግ ጥረት አድርገናል። ከዚህ በላይ ግን ምናወርዶ በጀት ስለሌለ እንዳጠብቁ ለማለት ነው። የዲስታንስ ና ናይትን በተመለከተ የጥራት ችግሩ በክልል ደረጃ የሚገመገብ ነው። በሀገር አቀፍ ደረጃ የሚታወቅ ነው። ቀጣይ የሚቀመጡ አቅጣጫዎች ሊኖሩ ይችላሉ ብለን እንጠብቃለን። ለአሁኑ ግን ተቋሞቹ እንዲያበቁ ማድረግ መስራት ይጠበቅብናል። በተለይ የዲስታንስ ተቋማትን ተጠሪነታቸው ለወረዳና ለከተማ አስተዳደር እንዲሆን ያደረግ ነው። ይህን ችግር ለመፍታት ነው። ከዚህ በፊት እንዲያውም እናንተ ጋር ግንኙነት የለንም፣ ግንኙነታችን ከክልል ጋር ነው የሚል ማስፈራሪያ ሁሉ ያደርሱ ነበር። አሁን በመመሪያ በእውቅና ሊሰጣቸው ፍቃድ የሚታደስላቸው ወረዳ ሲፈቅድ ነው፣ ዞን ሲፈቅድ ነው እና ክትትል ማድረግ እንደሚያስፈልግ ለማንሳት ያክል ነው። ለሰን ስተዲ ላይ እኛም በአካል ትምህርት ቤቶች ላይ ወርደን ለማየት ጥረት አድርገናል። አንዳንዶቹ የስልጠና ጋፍ ያለባቸዋሉ። አንዳንዶቹ አይጠቅመኝም የሚል የአመለካከት ጉለቶች አሉ። ዶክተር እንዳልከው በክልል ደረጃ በደንብ ማየትና እዚህ ላይ ግንዛቤ መፍጠር በጣም አስፈላጊ እንደሆነ መውሰድ ተገቢ ነው። ማብቃት አኳያ ዛሬ ወረደላችሁ ሊንክ አለን ትምህርት ሚኒስተር ፖርታል አዘጋጅቶ ለአስራ ሁለተኛ ክፍል ተማሪዎች የተለዩ ኮንቴንቶችን በተለዩ መምህራን ቪዲዮ አሰርቶ አወርዷል። ምናልባት ዌብሳይት ላይ ማግኘታችሁት ሊሆን ይችላል። ለእኛ ዛሬ ነው የደረሰን። ዛሬ ለዞኖቹ ለሁሉም በግሩፕ ለቅቅ ያለ ሁሉም ትምህርት ቤት እንዲደርሳቸው ማድረግ አለባችሁ ማለት ነው። በዋና ዋና ትምህርት አይነቶች ወደ ስምንት የትምህርት አይነቶች ናቸው የተለዩት። የተለየው ደግሞ ከባድ የሚባሉ ይዘቶች ናቸው። ስለዚህ ተማሪዎቹ ይሄን ቪዲዮ መስማት አለባቸው። ይህን ቪዲዮ ልክ እንደ ፕላዝማ ትምህርት ማለት ነው። ግን በጣም በአጭር ነው የተዘጋጀ ስለሆነ ይህን እንድትከታተሉ እርሰ መምህራን፣ ሱፐርቫይዘሮች በልዩ ትኩረት እንድትመሩት እንፈልጋለን። የፈተና አስተዳደሩ የክፍል ፈተናው የስድስተኛ ክፍልና የስምንተኛ ክፍል እንዲሁም የአስራ ሁለተኛ ክፍል ፈተና በልዩ ንቅናቄ የቀረን አንድ ወር ነው። እዚህ በኋላ እንቅልፍ የምናጣበት ወቅት ነው። የፈተና ስራ ከሌላው ስራ በተለየ መንገድ እንቅልፍ የሚነሳ ነው። ስለዚህ ለዚህ ቅድመ ዝግጅት ማድረግ በጣም ወሳኝ ነው። የጥናትና ምርምር ሲምፖዚየም እና የሳይንስና ፈጠራ ስራን በተመለከተ በክልል ደረጃ እናካሄዳለን። ለኮሌጆችም በተመሳሳይ ኮሌጆችም ዝግጅት ማድረግ ይኖርባቸዋል። አጠቃላይ ትምህርት ላይ ያላችሁን የተማሪዎችም የመምህራንም የጥናትና ምርምር ሲምፖዚየሙ የፈጠራ ስራ ኤግዚቢሽኑ ለዛ በሁሉም አካባቢ የሚወከሉ የተሻሉ ሰዎች እንዲመጡ እዚህ ተወዳደሩ። ደግሞ በሀገር አቀፍ ደረጃ የተሻለ ውጤት የሚያስመዘግቡ ሰዎች እንዲመጡ የድርሻችሁን መወጣት ይኖርባቸዋል። መጨረሻ ላይ በሚቀጥለው ዓመት ወደ አዳሪ ትምህርት ቤት የሚገቡ ተማሪዎችን የማዘጋጀት ጉዳይ በልዩ ትኩረት እንሰሩ። በሀገር አቀፍ ደረጃ በአዲስ የሚጀምሩ አዳሪ ትምህርት ቤቶች አሉ። በክልል ደረጃ ሁለት አዳሪ ትምህርት ቤቶች አሉ። ለእነዚህ አዳሪ ትምህርት ቤት የሚገቡ ተማሪዎችን የማዘጋጀት ጉዳይ የእናንተ ስራ ስለሆነ ይሄን እንድሰሩ ለማለት ያክል ነው። በጥቅል በነበረን መድረክ በጣም ደስተኛ ነኝ። ጥሩ አስተያየቶችን ያገኘንበት ነው። አንዳንዶቹ ሀሳቦችን ደግሞ እዚህ ያላነሳናቸው እና ኋላ መኬ የማያነሳቸው ጉዳዮች ካሉ በቢሮ ወስደን በደንብ የምንፈተሻቸው እና የምናያቸው መሆኑን ለመግለጽ ነው።